እንደምን ቆይታችሁዋል የተወደዳችሁና የተከበራችሁ የስልጤ ወረዳ የመንግስት ኮሚኒኬሽን ተከታታዮች እነሆ በዛሬው ዕለት በስልጤ ወረዳ አስተዳደር በጎፍለላ ቀበሌ ውስጥ ተገኝተን ውስጥ ለውስጥ እየተሰሩ ያሉ መንገዶች ምን ይመስላሉ አስፈላጊነታቸውስ ምንድን ነው የሚለውን ለአካባቢ ነዋሪዎች ጥያቄ ቅርበን ለጥያቄያችን እንደዚህ የሚል ምላሽ ሰጥተውናል እየ ማህበር ዋና ሰብሳቢ ነው። ይህን መንገድ ያው በዋናነት የገግ በገግ ላቶ በጎ አድራጎት የሚባል ማህበር ከጎፍለላ ሲመሰረት በምክንያት ነው። ምክንያቱም ማህበረሰቡን ለማገልገል ማህበረሰቡ መንገድ ችግር አለበት፣ የድልድይ መንገድ ችግር አለበት። ያን ለመቅረፍ ከውጭ ካሉ ከዲያስፖራ አባላት አንድ ላይ በመሆን ዱባይ፣ ኳታር፣ ሳውዲ እና ኢትዮጵያ የተለያዩ ከተማዎች ካሉ ዲያስፖራዎች አንድ ላይ በመሆን ይህን ማህበር ለመመሰረት ምክንያት የሆነን የማህበረሰቡ መቸገር፣ ወላዲቶች፣ ነፍሰ ጡሮች ጤና ጣባ በስርዓት የሚደርሱበት መንገድ ስላልነበረን፣ እንደገና በሽማግሌዎች ከተለያየ ሀገር የሚመጣ እንግዳ የምንቀበልበት መንገድ ስላልነበረን ያን ምክንያት በማድረግ ይሄ የገግ በገግ ላቶ በጎ አድራጎት ማህበር የሚባለው ማህበር የተመሰረተው በዚህ ነው። ውስጥ ለውስጥ የተሰራው መንገድ አጎራባጭ ቀበሌዎችና ወረዳዎች ከማገናኘት ባሻገር በመንገድ እጦት ምክንያት ጤና ጣባ ሳይደርሱ ህይወታቸው ያልፈ ነበረ ነፍሰ ጡር እናቶች ህይወትም ይታደጋል ብለዋል። ወላዲቶች፣ ነፍሰ ጡሮች ጤና ጣባ በስርዓት የሚደርሱበት መንገድ ስላልነበረን እንደገና በሽማግሌዎች ከተለያየ ሀገር የሚመጣ እንግዳ ምንቀበልበት መንገድ ስላልነበረን ያን ምክንያት በማድረግ ይሄ የገግበገግ ላቶ በጎ አድራጎት ማህበር የሚባለው ማህበር የተመሰረተው በዚህ ነው። እስካሁን ከአመት በላይ ነው ከተመሰረተ። ወረዳው ከባለ ድርሻ አካላት አንድ ላይ በመሆን አስፈላጊውን ነገር ወረዳውም ያገዘን፣ እኛ ብር ከውጭም ካሉት እያዋጣ ወረዳውም ዞኑም ደግሞ እንደዚህ ግሬደሮችን በማገዝ እኛ ደግሞ ወጪን በመሸፈን አብረን ተያይዘን እየሄድን ነው። የአካባቢ ነዋሪዎች እንደገለጹትም ይህ የውስጥ ለውስጥ መንገድ የተሰራው በተለያዩ ሀገር የሚኖሩ ዲያስፖራዎችና በወረዳው ድጋፍ እንደተሰራ ገልጸው ለዚህም አሻራውን ላስቀመጠ ሁሉ ምስጋናቸውን አስተላልፈዋል። ም ሚያበረታቱን ከዚሁንም ከወረዳም ጀምሮ ሚያበረታቱን ባለድርሻ አካላት አሉ። ሁላቸውንም በገግ በገግ ላቶ በጎደራጎት ማህበር ስምና በጎፍላ ቀበሌ ስም ሁሉንም እናመሰግናለን። ሱሙንጋ ወረዳ ማላቀራን ዚዮኑ ማላቀራን ክልል ማላቀራ ህብቂ ጀንገ ለጂጉት ጎፍለላ አውጂን ተጨኝታ ሰኔ አራት 2017 ዓ.ም። የስልጢ ወረዳ መንግስት ኮሚኒኬሽን ያጠናክራቸው መሰናዶች ይህን ይመስሉ ነበር። በሌላ ጊዜ በአዳዲስ ርዕሰ ጉዳዮች የምንገናኝ ይሆናል። አሳብ አስተያየታችሁ እንዳይለየን። ሰናይ ጊዜ።